በምናላችሁ ይህ የምትከታተሉት ለኮምፒተር ጀማሪዎች የሚለውን ፔጅ ነው። እንግዲህ በዚህ ፔጅ የተለያዩ ትምህርቶችን እንደምንሰጥ ይታወቃል እና በዛሬው እለት ደግሞ የአመቱን ምርጥ አፕ ከምንላቸው መካከል ሁለተኛውን ፓርት እንግዲህ እናቀርባለን። በዚህ ሁለተኛው ፓርት የምናየው እንግዲህ ብዙዎቻችን አምሽተን የምንተኛ ሰዎች አለን፣ በስራ የምንወጠር ሰዎች ማለት ነው። እንግዲህ ከሰራም በኋላ ቢያንስ ሰባት ሰዓት ስምንት ሰዓት ላይ ልንተኛ እንችላለን እና ለሊት በምንነሳበት ሰዓት ወይም ጠዋት ለመነሳት በጣም ያስቸግረናል እና ለዚህ መፍትሄ የሆነ የሚሆን አፕሊኬሽን ነው። ከዚህ በተጨማሪ እንደገና የተለያዩ አፕሊኬሽኖችን በምንጠቀምበት ሰዓት አንዱን ዘግተን ከዛ ወደ አንደኛው ከምንሸጋገር በቀላሉ ከአንዱ ወደ አንዱ አፕሊኬሽን ሙቭ አድርገን በቀላሉ እንዴት መጠቀም እንደምንችል ነው ማሳያችሁ። እንግዲህ የዛሬው ትምህርታችን እንጀምራል ማለት ነው። እንግዲህ እዚህ ጋር እንደምታዩት የሰዓት ምልክት ያለው አፕሊኬሽን ይታያቸዋል። የጠረጴዛ ሰዓት ማለት ነው። እሱን አፕሊኬሽን እንከፍተዋለን። እዚህ ጋር አክሴፕት እናደርጋለን። ኦኬ አሁን እንግዲህ ሶስት ሰዓት ከ16 ደቂቃ ይላል። እንግዲህ አሁን ለምሳሌ አላርም እኔ መቀጠር ብፈልግ አላርም እዚህ ጋር አድ አድርገዋለሁኝ።

ዲስትሪቢሽን ይሄ ቢሆን ከዛ ሰዓቱን እንቀጥራለን። ከዛ እዚያ ጋ አድቫንስ ስቲንግ የሚላለ ወይም ደግሞ ሞዲፋይ የሚላለን እንግዲህ እዚህ ጋር ሞድ ፋይንስ እንጫ ነው እዚህ ጋር ማት ስታስክ የሚላለው የመጀመሪያው። ይሄ እንግዲህ ማትስታስክ ማለት ማለት ምንድነው ቀጠሩን ከቀጠሩ በኋላ ቀጠሩ ክሎዝ የሚሆነው የሚዘጋው እንዴት ነው የማት ጥያቄዎች ይሰጠናል። እነዛን ጥያቄዎች በምንመልስበት መልስበት ሰዓት ቀጥታ አላርሙ ይዘጋል ማለት ነው። ያን ጥያቄ እስካልመለስን ድረስ አላርሙ አይዘጋም ዛን ከእንቅልፋችን እንድነሳ ይህ አፕሊኬሽን ፎርስ ያደርግብናል ማለት ነው ያስገድደናል። እና በጣም ይሄ አሪፍ የሆነ አፕሊኬሽን ነው። ከዛ በተጨማሪ ሜሞሪ ታስክ የሚላለ፣ ኦርደርስ ታስክ፣ ሪፖርት ታስክ፣ ባርኮድ ታስክ። እዚህ ጋር ደግሞ ባርኮድ ታስክ የሚለው ምንድን ነው? ባርኮድ ታስክ ወይም ደግሞ ኪው አር ኮድ የሚባል ነገር ታውቃላችሁ። እንግዲህ ለምሳሌ የተለያዩ ዌብሳይቶችን ስካን አድርገን ቀጥታ ወደ ሞባይላችን እንዲያመጣልን ላይቭ ስርጭቶችን ሁሉ መከታተል እንችላለን፣ እና ባርኮድ እስካን አድርገን እንዲዘጋልን የሚያደርግ ነው። ከዛ እንግዲህ የኔ ምርጫ የሆነው እንግዲህ ምንድን ነው? ሼክ ታስክ የሚላለ። ሼክ ታስክ ማለት ምንድን ነው? ሞባይላችን ሞባይላችንን በመወዝወዝ ማለት ነው። ለምሳሌ 15 ጊዜ ወይ 20 ጊዜ ባደርገው ከዛ አላርሙ በሚጠራበት ሰዓት ምንድን ነው የሚያደርገው? ቀጥታ አላርሙን ለመዝጋት ሞባይሌን ሀያ ጊዜ ካደረግኩት ሀያ ጊዜ ሼክ ማድረግ አለብኝ፣ እንደዚህ ማንቀሳቀስ አለብኝ ማለት ነው። በዛ ሰዓት በማንቀሳቀስበት ሰዓት ይዘጋል ማለት ነው። እና እንግዲህ ሀያ ጊዜ አንድ ሰው ሞባይሉን ሼክ እስከሚያደርግ ድረስ ከእንቅልፉ ይነቃል ብዬ አስባለውኝ እንግዲህ ካልሞተ በስተቀር ሰውየው። እና ሌሎችም እዚጋ ማትስታስክ ሚላላ መጨረሻ ላይ ማች ታስክ የሚላለ የተለያዩ ነገሮች አሉት፣ እና እዚህ ጋር ሼክ የሚለውን እንመርጣለን። እዚህ ጋር ታይም ይላል፣ ፋይፍ ይላል። እኔ ለምሳሌ ሀያ ታይምስ ብየዋለሁኝ። ከዛ ምን አድርገዋለሁ ክሬት እለዋለሁ ማለት ነው። ኦኬ ይሄን ግን ሞዲፋይ እናድርገውና ለአሁን እንዲሆን ላሳያችሁ ሰዓት ከ20 ብየዋለሁኝ። እንግዲህ እሱ እንትን ያድርግ እስከዛው ሌላውን አፕሊኬሽን ማየት እንችላለን። እንግዲህ ሁለተኛው አፕሊኬሽን ምንድን ነው? እዚህ ጋር ይኸው አላርሙ ጀመረ ማለት ነው። አላርሙ መጥራት ጀምሯል። እንግዲህ ይሄን ለመዝጋት ሼክ ማድረግ አለብኝ ማለት ነው። እንግዲህ አሁን ሞባይልን ቼክ እያደረኩት ነው። እንግዲህ እንደዚህ አድርገው ሰርቶልኛ ማለት ነው። እንግዲህ እንደሚታያችሁ ተስፋ አድርጋለሁኝ። እንግዲህ ሀያ ጊዜ ሼክ ሳደርግ ቀጥታ አላርሙ ተዘጋ ማለት ነው። እና እንግዲህ ይህ አፕሊኬሽን እንቅልፍ ለሚያስቸግራችሁ ሰዎች በጣም አሪፍ አፕ እንደሆነ እገምታለሁኝ። ከዚህ በተጨማሪ እንግዲህ ማሳያችው እዚ ጋ ዶክ ፎ ድሮይድ የሚል አለ። እንግዲህ ይሄ ተከፍቷል አክቲቬት ሆኗል ማለት ነው። ስለዚህ አሁን ለምሳሌ የተለያዩ አፕሊኬሽኖችን ከፍታለሁ። ልዝጋ። ኮንታክት ልግባ። ጉግል ክሮም እነዚህን አፕሊኬሽኖች ከፍቻለሁ እና ከአንዱ ወደ አንዱ እንዴት አድርጌ ነው በቀላሉ የማደርገው ብላችሁ ካላችሁ እዚህ ጋር በስተቀኝ በኩል በዳር በኩል የሚታያችሁ ሰማያዊ አይነት ምልክት አለ። እዚህ ጋ እንግዲህ እንደምታዩት እና በቀላሉ ከአንዱ ወደ አንዱ ለምሳሌ አሁን እዚጋ ኮንታክት መሄድ ከፈለግኩ እንደዚህ አድርጌ ወደ ኮንታክት እሄዳለሁ ማለት ነው። ከዚያ በተጨማሪ እዚህ ጋር ለምሳሌ አሁን ክሮም ላይ መሄድ ብፈልግ እንደዚህ አድርጌ ክሮምን ይጫነዋለሁ ወደ ክሮም ይሄድልኛል ማለት ነው። ከዛም ውጪ ወደ ምፈልጉት ቦታ በቀላሉ ሙቭ እንድታደርጉ ይጠቅማችኋል ማለት ነው። እና ይሄ አፕሊኬሽን በጣም ጠቃሚ እንደሆን እንደሚሆን ተስፋ አድርጋለሁኝ። እንግዲህ ለዛሬ ያለኝን ትምህርት ጨርሻ ያለው፣ ባይ ባይ።